በዚህ ጉዳይ ላይ በመተዳደሪያ ደንቡ ላይ የተቀመጠውን ለማየት ሞክረናል። በመተዳደሪያ ደንቡ ላይ የተቀመጠው አወሊያ ትምህርት ቤት እና ኮሌጁ እንደዚሁ በመጅሊስ ስር እንደሚተዳደር ነው የተረዳ ነው። በሌላ በኩል ደግሞ እነዚህ አወሊያ ተወደደም ተጠላም የሚገኘው በአዲስ አበባ ሕዝብ ከተማ ውስጥ ስለሆነ በቀጥታም በተዘዋዋሪም ከማንም ባልተናነሰ ወይም በተሻለ ሁኔታ የአዲስ አበባ ሙስሊም ነው የሚጠቀምበትና የአዲስ አበባ ሙስሊም ህብረተሰብ ኢንተረስት ለመጠበቅ እኛ ጋር ጥያቄው ከዚህ በፊት አልቀረበልንም፣ አልተወያየንበትም። በሶስተኛ ደረጃ ደግሞ በዚህ ደረጃ የሚወከል ሰው አመራሩ ወይም አመራር ስንል እንግዲህ ፕሬዚዳንቱ ምክትል ፕሬዚዳንቱና ጸሐፊ ባለሉበት በባለሙያ ቀጥታ መጋበዛቸው ምንን ለማመልከት ነው ብለን ለማየት ሞክሯል። እንግዲህ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከዚህ በፊት የአወሊያንም ታሪካዊ ዳራዎች በደንብ ከፈተሸ በኋላ በዚህ ሰዓት ላይ የመተዳደሪያ ደንቡንም ያልጠበቀ በመሆኑ የህዝብ ሙስሊሙንም ጥቅም ያስጠብቃል፣ አያስጠብቅም የሚለው ላይ በቂ ውይይትና ግንዛቤ ያልተጨበጠ በመሆኑ ጠቅላላ ጉባኤም ደግሞ አወሊያን ወደ ልማት ማህበር ቀይሩት የሚል አቅጣጫ ያላስቀመጠ በመሆኑ በእነዚህ እና በመሳሰሉት ምክንያቶች ለጊዜው ወደፊት በሚታየው ላይ የምንሳተፍ እንዳለ ሆኖ እኛም እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የራሳችን የ ደግሞ እድገት በጣም የምንፈልግ መሆኑ እንዳለ ሆኖ ነው። ይሄ አሁን ግን የተወሰኑ ሰዎች በተለይ እንግዲህ የአዲስ አበባ ውክልናውንም ያነሳው ግለሰብ እዛ ሆኖ ይህንን ጉዳይ ከኋላ ሆኖ እየመራው መሆኑን ስለምንገምት በዚህ ላይ መሳተፍ የለብንም ብለን አሳውቀናል፣ በደብዳቤ ገልጸንላቸዋል። ይህንንና እንደ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የአወሊያን እርዳታ ድርጅት መቋቋሙን በዚህ ሰዓት ላይ ግልጽ የሆነ